ኤፊ ወንድሜ ፈጣሪ ጨርሶ ይማረ። ያው እንግዲህ በቀደም ጀምሮ የሚለቀቀውን ቪዲዮ እያየው ነበር ግን ደግሞ አልቻልኩም። ቤተሰብ ማርያምን፣ እኔ በጣም ጅል ነኝ። በቃ አምባዬ ላይ አሰራኝ ነውና በቃ ቪዲዮ መስራት አልቻልኩም። ዛሬ ራሱ ተቋቁም የሚሆነው ቅድም ነው ቪዲዮን ያየሁት። ግን በቃ ምን ልበላችሁ ማርያምን እና ወንድሜ እግዚአብሔር ጨርሶ ይማረ። ፈጣሪ ነው እንግዲህ ፈውሱን የሚልከውና፣ እሱ ይማር እንግዲህ ለዚች ምስኪን ሚስትህ፣ እንዲሁም ለእህቶች፣ ለእናቶች፣ ለአባቶች ሲልም ለአንተም የዋህነት ፈጣሪ ጨርሶ የማረ ወንድሜ። በሽታ ለድንጋይ ማይስጠው የምር በጣም ከባድ ነው ና እግዚአብሔር ይማረ። ለሚይ ደግሞ በጣም አሳዘነችኝ። የኔ ብርቱ ሴት እግዚአብሔር አምላክ ልፋትሽን፣ ድካምሽን አይቶ ደግሞ እሱ ምረቱን ይላክለት። ዊናው ደግሞ ምርጥ ወንድም ነህ፣ በቃ የጓደኛ ጥግ ነህ ና ፈጣሪ ያክብርህ። የኔ ትልቅ ሰው የምር ዊና በጣም ማከብረው ምወደው ሰው ነው ና በቃ እውነተኛ ጓደኛ ነህ። ፈጣሪ ያክብርህ እና በቃ ፊ እግዚአብሔር ይማረ። እግዚአብሔር ይማር በሉት ሁላችሁም። ቤቱ ገብታችሁ ማለት ነው፣ ኤፉ ቤት እና ፈጣሪ ማር ወንድሜ። ያው ወደ እህቶች እናቶች ከአባቶች ጋር መሆን ጥሩ ነው። በሽታን ብቻ ሲሆን ደግሞ በጣም ከባድ ነው። እንደውም በቃ ቤተሰብ ማል ስትሆን ይሻላል። እና ፈጣሪ ማርሽ ወንድሜ፣ አይዞን እና ደግሞ እንግዲህ ፍፄ የግላችን የሚባል ነገር የለም። ማን ነው ይሄ? የግላችን ሳይሆን የጋራችን የሚባል ነገር የለም እንግዲህ ወይዘሪት ነው ወይዘሮ ሶሲ እና የግሉ አድርገዋለች ስል እንግዲህ ትክክለኛ መረጃው እንችላለ እንችላችሁ መጥቻለሁ። እውነት ለመናገር በጣም ነው የገረመኝ። ብቻ ግን እዚህ ጋር እንግዲህ የብሩኬን ንጽህና ወይ ደግሞ ብሩኬ ለሶሲ ወንድሟ እንደሆነ ብቻ ማሳያ ነው ብዬ አስባለሁ። ሶሲም እንግዲህ በዚህ ቪዲዮ ላይ ሀይሚና ብሩኬ መታረቅ አለባቸው መሀል ላይ እንደዚህ ግርግሮች እየመጡ ብቻቸው እንዳይቀሩ እያለች ነበር። ያው እልህ ነው የተያዙት ሁለታቸው። ስለዚህ እልህ ጥሩ አይደለም፣ እናንተ ልታረቁ ፈልጋለሁ እያለች ነበረ። ፍፄም እንደዛው ማለት ነው። እውነቷን ነው። አንዳንዴ ሁሉም ሰው ለስራ ነው የሚመጣውንም አይመለከተውም። በስራ መሃል መጥፎ ንግግር ተነጋግራቸው ወይ ደግሞ የሆነ ነገር ተብሎ እናንተ ብትቆራረጡ ማንም ምንም አያገባውም። ለዛ ነው እሱ እንግዲህ። ሶሲና ፍፄም ደግሞ ብዙዎቻችሁ ወዳችኋቸዋል። እሷም ደግሞ ቴንኪዩ እንግዲህ ብዙዎቻችሁ ስለወደዳችሁንም እያለች ነበረ። ፍፄ ደግሞ እንግዲህ ያው ተመችተዋለች። በቀደም የሰሩት ቪዲዮ አይታችኋል፣ ወር ትናንት፣ እኔ እንደዚህ አይነት ሴት አትመስለኝም ነበረ፣ በቃ ምርጥ ሴት ናት ምናምን እያለ ነበር። እና ለመርቃችሁ ነው የመጣሁት፣ ያዘልቅላችሁ፣ ያጣምራችሁ። እንግዲህ ብዙዎቻችሁ ተስፋም ቁረጡ፣ ወይ ደግሞ አትቁረጡ፣ ጠብቁ። ለነገሩ ነገ ነገ በኋላ የሚመጣውን ነገር አናይም። ዙሮ ዙሮ እንግዲህ ፍፄ እንዳየቱ በጣም ደስተኛ ነው ምናምን ነገር፣ እሷም እንደዛው ማለት ነው። እንግዲህ ልንገራችሁ ብዬ ነው የግላችን አይ አዝናለሁ። የግሉ አደረገችው እንግዲህ እና ይቀራች የሚባል ነገር የለም ላችሁ አለ ወዶቼ እና ይፍ በድጋሚ እግዚአብሔር ይማረሻው እንደሚ እኔ በቃ ሰው እንደዚህ ሲሆን ማየት አልችልም። እንደዚህም ቦጆ ቦጆ ሲያለቃቀሱ ምናምን በቃ ኔ ኩል እያለቀሱ ነበረ። እና ከባድ ነው በሽታንም ያቅያቀዋል። በተለይ አስታማሚ ደግሞ በጣም ከባድ ነው ሰው ታሞ ከማይ ከማየት በቃ ቦታው ላይ መሆን ይሻላል ብዬ ነው ማስበው። ብቻ ግን ከክፉ ነገር ይጠብቃችሁላችሁ። ወዳችኋለሁ። መልካም ጊዜ ሆኑላችሁ ባይ